በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዋና ስራ አስኪያጅ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሪያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የየመምሪያውና የየድርጅቱ ኃላፊዎች ከሀገር ውስጥና ከሀገር ውጭ የመጣችሁ የየሀገረ ስብከቱና የየክፍሉ ተወካዮች፣ የአዲስ አበባ ሀገረ ስብከት ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች እና ተወካዮች፣ የምእመናንና የሰንበት ትምህርት ቤት ተወካዮች፣ በአጠቃላይ በዚህ ዓመታዊ ጉባኤ የተገኛችሁ ክቡራን እና ክቡራት እግዚአብሔር አምላካችን ዓመቱን ጠብቆ በከፍተኛ ጉጉት ለምንጠብቀው አርባ አራተኛው የሰበካ ጉባኤ አጠቃላይ መንፈሳዊ ጉባኤ ስላደረሰን ክብርና ምስጋና ለእግዚአብሔር እናቀርባለን። እናንተንም እንኳን ደህና መጣችሁ እንላለን። ኦሁ ዘከመተሃውሩ ከመጠቢባን በንጽ ዋእኮ ከመአብዳን። ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በንጽ እንደምትመላለሱ እወቁ። ኤፌሶን አምስት ቁጥር አስራ አምስት ሁሉንም መስጠት እና መንሳት የሚችለው እግዚአብሔር አምላካችን ጥበብን ለሰው ሁሉ ሰጥተዋል። የሚሰጠው የጥበብ ደረጃም የተለያየ ቢሆንም እግዚአብሔር ከጥበብ ባዶ አድርጎ የፈጠረው ግን የለም። የእግዚአብሔር ስጦታዎች ለፍጡራን ሲሰጡ ሊጠቀምባቸው እንጂ እንዲሁ በከንቱ ሊያባክንባቸው አይደለም። ቅዱስ መጽሐፍ ስለ ጥበብ አስፈላጊነት በብዙ ቦታ ያስተምረናል። በተለይም ጠቢቡ ሰሎሞን ጥበብ ትሄይስ እምኵሉ መዛግብት ወኩሉ ክብር ይመጠናላቲ ዓላቲ። ከሀብት ሁሉ ጥበብ ትበልጣለች፣ ክብርም ሁሉ አይመጣጠናትም በማለት የጥበብ ብልጫ ተወዳዳሪ የሌላት እንደሆነች ያስገነዝበናል። እግዚአብሔርም ስራውን ሁሉ በጥበብ እንደሚሰራ ወኩሎ በጥበብ ገበርከ ወኩሎ በጥበብ ገበርከ ሁሉንም በጥበብ አደረግ የሚል ተጽፎ ይገኛል። እግዚአብሔር ስራውን በጥበብ እንደሚሰራ እኛም በጥበብ መስራት እንዳለብን ሲያስተምረን ኩኑ ጠቢባነ ከመ አርዌ ምድር እንደ እባብ ብልሆች ሁኑ ብሎናል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች ዘመንና ቦታ ሳይገድበን ምንጊዜውም ሥራችንን በጥበብ መሥራት እንዳለብን ቢታወቅም ዛሬ ላይ ከምንጊዜውም በበለጠ በጥበብ መመላለስ የሚያስፈልግበት ጊዜ ላይ እንገኛለን። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ አይደ- ያሉ ሳይሆኑ ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎችና ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በአይናችን አይተናል፣ በጆሮአችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክሱ ወገን የችግሩ ገፈት ቀማሽ እንደሆነ እየተስተዋለ ነው። እኛም የዚሁ ወገን አካል በመሆናችን የችግሩ ቀባሶች መሆናችን አልቀረም። በየቀኑ ካህናትና ምዕመናን ይገደሉብናል፣ ይገድሉብናል፣ አብያተ ክርስቲያን ይቃጠሉብናል። የእምነትና የሕሊና ነፃነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችም በዝተውብናል። ከውጭም ከውስጥም በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕድዋ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚልዋት ወገኖች በዝተዋል። በእነኝህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማያስችሏቸው አጋጣሚዎች እየተፈጠሩ ነው። ታዲያ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን የጥበብ መከተል ማለት ጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላይ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮችንና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻል ነው። ከዚያም ራስን ለአደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሻገር መቻል ነው። በዚህ ዘመን እንዲህ ያለ ጥበብ መጠቀም እጅግ ያስፈልጋል። ብፁዋን አበው ሊቃነ ባጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥ ጭምር እንደሆነ መካል የለብንም። ንጽይትና ቅድስ ቤተክርስቲያናችን ስር የሰደደ የቅድስና ህይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብእና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት፣ ዛሬ የተሻሉ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምእመናንም በዚሁ ምክንያት እየተሰናከሉ እንደሆኑ ይስተዋላል፣ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳቢ እየዳረገን ነው። ይህ ሁሉ ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ሌላ ጦስ ይዞብናል። እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። የሰበካ ጉባኤው አደረጃጀት ቤተክርስቲያናችንን የቤተ ክርስቲያናችንን ሀብተጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ ሰዋጦ እንዳይደለ ሁላችንም እናውቃለን። በተለይም በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻላለ ደመወዝ ስለምናገኝ የሰበካ ጉባኤው ተልዕኮ ከሚገብ ከሚፈልገው ደረጃ ላይ የደረሰ መስሎን ይሆናል። ነገር ግን ነገር ግን ከሰማንያ አምስት ፐርሰንት ያላነሰ የሀገሪቱ የሀገሪቱ ቤተ ክርስቲያን ቤተክርስቲያን ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት ሁሉም ያለ ደመወዝ የሚኖሩ ነው የሚኖር ነው ህዝበ ክርስቲያንም ከቤተክርስቲያን ሊያገኙ የሚገባቸው የበጎ አድራጎት፣ የጤና እና የትምህርት የትምህርት የትምህርት የጤና የትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኙ አልቻሉም። ገዳማትና የአብነት ትምህርት ቤቶች የገዳማትና የአብነት ትምህርት ቤቶችም ችግርም በነበሩበት የልማትና በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱም በችግሩ የሚኖሩ በችግር የሚኖሩ ገዳማትና በገዳማት የተዘጉ አብያተ ክርስቲያናትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብተዋል። ታዲያ ይህን ሁሉ መልክ ማስያዝ እና ቤተ ክርስቲያንን ለቀጣዩ ትውልድ ማስተላለፍ ማስሸጋገር የሚቻለው በጥበብና በጥበብ ሲሰራ ሲሰራበት ብቻ ነው። ይህንን ችግር ይህን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው የቅንነትና ፈቃደኝነቱ ነው። በየአመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ እነዚህን እነዚህንና እነዚህን ያሉትን እነዚህንና ያሉትን ችግሮች መቅረፍ የሚያስችል ካልሆነ የሚያስችል ከሆነ ተሰብስበናል ማለቱ ብቻ ትርጉም ያለው ሊኖረው አይችልም። ስለሆነም በዚህ የተጠቃቀሱት እና ሌሎችም የቤተ ክርስቲያናችን ተግዳሮቶች ተግዳሮች ተግዳሮች ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሸጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። በመጨረሻም ዓመታዊው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጠቃላይ ሰበካ ጉባኤ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን። መልካም ጉባኤ ያድርግልን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር፣ አሜን። ጥቅምት አራት ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ።